እሱ ደግሞ ቢመጣ የፈረደበትን ፌራሌል ነው። እኔ የፈለኩትኝ አሁን ዞዬን ለመቀማት የእናንተን ልብ እንዲህ አላወራም፣ እርር እንዳትሉ፣ አላወራም። እንዲህ ርር ያላችሁ ሰዎች ካላችሁ ችግር የለውም እጄ ላይ ነው ያለው። እዚህ ብቻ ይመጣል። አሁን ሁለቱ ምት ከሶስት ሳምንት በኋላ

እኔ ሁሌ አንድ አይነት ሰው ደበረኝ። አሁን ዞዬ ዞዬ አግብቷል አላገባም፣ ገብቷል አልገባም አናደረኝ በጣም። ጅጅ ማሚ በጣም መስሎ ምን ተፈጠረ ማሚ? ጆሮን ቆርጦ ከዛ አፈራባት አባት ብላ ሞትቻ እዚህ ቤት የመጣችን ማላይ በት ሴት ከትዳር አፋታ አፍለቅሳ ነው የልጆቹን እናት በሽተኛ አድርጋ ነው እስማከን ያገባችሁ። ከዛ እሱን ደግሞ ምን ተጠቀመችበት? ፀጉር ቤት ሰራ ነበር። ከፀጉር ቤት ስራ ወጥታ ወደ ጀርመን መውጫ አረገችሁ፣ ቪዛ አስመታችበት። ቪዛ አስመትታ ቀጥታ ጀርመን እንደገባች ማለት ነው። እኔ ስለማውቃት ነው። ይች ሴትዮ በነገራችን ላይ አካውንቴን አንቀሳቅሱልኝ፣ አሁን አካውንቴ ተመቷል የምትለች፣ መፈመስ መነጋገሪያ መሆን ትፈልጋለች። ሜላት የምትባለ አህያ ማለት ነው ማለት ነው። አህያ ናት የሴት አህያ ባለጌ ትዳር ሁል ጊዜ የምትቀማ እኔ ማለት ነው። ባለ ትዳር እኔን የጠየቀኝ እለት ነው እኔ የጠበሰችው። አንደኛ እውቅና ትፈልጋለች የገንዘብ ትፈልጋለች። የልጆ ከልጆቹ እናት ከትዳሩ አፋታ አትለቅሳ ነው የልጆቹን እናት በሽተኛ አድርጋ ነው ስማከን ያገቧችሁ። ከዛ እሱን ደግሞ የምንተጠቀመችበት ፀጉር ቤት ትሰራ ነበር። ከፀጉር ቤት ስራ ወጥታ ወደ ጀርመን መውጫ አረገችሁ ቪዛ አስመታችበት ቪዛ ቀጥታ ጀርመን እንደገባች ማለት ነው። እኔ ስለማቃት ነው ይች ሴትዮ። በነገራችን ላይ አካውንቴን አንቀሳቅሱልኝ አሁን አካውንቴ ተመቷል የምትለች መፈመስ መነጋገሪያ መሆን ትፈልጋለች። ይች ሜላት የምትባል አህያ ማለት ነው። እውነት ነው አህያ ናት። የሴት አህያ ባለ ትዳር ሁልጊዜ የምትቀማ እኔ ማለት ነው። ባለ ትዳር እኔ የጠየቀኝ እለት ነው ወን ያ ወንድ እኔን እንደናቀኝ የሚቆጥረው ባይዘ ወይ ባለ ትዳር ወንዶች የጠየቁኝ እለት የዛን ቀን እኔን ንቄቱን በጣም የወረርኩ ሴት እንደሆነ እንዳሰበኝ ነው የምቆጥረው ባህር ዳሩ እንድሬ ስጠይቀ ማለት ነው። ይቺ ግን በጣም ቆሻሻ ሴት መሆኗን የምታውቁት ቆንጆ ነች ወጣት አይሆን ይፈልጋታል አሮን ውስ ጎኖ እንደዚህ እንደምትር ለምን እንደምትልከሰከስ ለምን እንደምትልከሰከስ ማለት ነው። እናንተ እኔ ትዳር ይዤ ባሪ ትዳር ተቀምቼ አላውቅም። ታያላችሁ ነገራችን ላይ እኔ አላውቅም አላውቅም፣ የሰውም ትዳር ማልቀም ነው እኔ ቀመለችኋል ዞጌ። ግን ግን ትዳር የሚቀሙና በሰው ባል ላይ የሚሸራሙጡ ሴቶች በጣም ነው የምጸየፈው። በጣም ይጸየፋሉ። አንደኛ የተናቅሽ ሴት ነሽ። አንቺን ለጊዜያዊ ተጠቅሞብሽ ጥሮ ይዞር እንደሚል ማወቅ አለብሽ። አንዳንድ ወንዶች ደግሞ ሚስቶቻቸውን መቅጫ ነው የሚያደርጉሽ። አራት ወይ ሶስት ከወለደላት ለልጆቹ እናት ያልሆነ ወንድ አንቺ ጋር መጥቶ አብሮኝ ይሆናል ብለሽ ማሰቡ እራሱ ይደደምሽ። ፍቅር፣ መላበር ነው የሶስት ወር የአራት ወር ፍቅር ሀኒሙን ነው። ከዛ በኋላ ረጅም ጊዜ አብሮ ቆይቷል ይህ ሰው ከሌላ ሲል ጋር ማለት ነው ከሚስቱ ጋር። ስለዚህ ወዷት ነው የወለደላት አፍቀሯት። ወንድ ልጅ ካላፈቀረ አብሯት ለወራት ለሁለት ወራት ማይቀመጥም ወንድ ልጅ። ባይ ነገራችን ላይ ሴት ልጅ ለጥቅም ስትል ትቀመጣለች። አሁን ሜላት ይህን ሰው እየወደው አይደለም። ይህ ሸማግሌ ይህን ይመስል በልክ ይዛ ቆንጆ ናት ሜላት። ምንም ጥያቄ የለው። ጥያቄ የለው። ጥያቄ የለውም ቆንጆ ናት ይሄ ሰውዬ እዚህ ከጎን ሳይድ ላይ ያለው ሰውዬ ወደ አይደለም ጥቅም ነው ለጥቅም ብዬ ገላይን ከምንትን ከምል ሞቴን መርጣለሁ ኔ ተይምር ለምን ለማንኛውም ለሳሎን መውደድ አለብኝ ብር ያለው ሴቶች ብር ያለው ወንድ ይፈልጋሉ ቢካዝ ፊያንሴ የሆነ ኑሮ ወደፊት ልጅ ሲወልዱ መቸገር አይፈልጉም ልጃቸው እንዲቸገር አይፈልጉም ና በላበላበላ ተብሎ ይታሰባል ኦኬ ያ ከዛ አንጻር ይባልና ግን እማሽ የሚያረግሽን የሚመጥንሽን ከመልክ መልክ ከእድሜ እድሜ እንደው ቢያንስ ቢያንስ የአስር ዓመት ረጅም ከተባለ ማለት ከአምስት ዓመት ባህልሽ ምን ያህል እውነት ነው? ምናምናዳምጠው ነገር በሙሉ ምን ያህል እውነት ነው ግን

እኔ እሱን አላውቅም። አንዳንድ መረጃ ካለ አውጥቼ እንትን እላቸዋለሁ አሳያቸዋለሁ። እኔ ጆን ዳንኤል በጣም ናፍቆኛል። አሚስ ወይኔ ከባድ ነው። ግን ግን ታምናላችሁ? እኔ አሁን እንደዚህ ቲክቶክ ላይ ምናምን ነገር አላምንም አሁን አላምንም እንትና ምትለው ነገር አላምንም። በነገራችን ላይ ሜላት የምትለው ማናት እንቁርቴ የምትላቸውን ነገሮች ዘጠና ዘጠኝ ፐርሰንት አላምንም እኔ አላምንም። በፍጹም አላምነው። ግን በጣም ከባድ ነው። በቃ የሆነ ነገር ማድረግ አለባችሁ ጂጂ፣ እንደ ሀሳብ አስር ስልክ ግዢና ታፕታፕ እያደረግ በአበባ እየሰጠን ብንቀመጥ ደስ ይለኝ። እውነትም አንቺ የእብዶች ቅምጥ ነሽ፣ ሱር የእብዶች ቅምጥ ነሽ። እኛ ቁጭ ብለን ፊት አግኝተን አይተነዋል። አካላታችን ሙሉ ቀዳዳ ባለው ነገር እያየ እያየ ከዚያ በኋላ ነው ተቀጭ ተቀጪ። አትቀጪለት ለሱ ይህን ቅጭ። እርሱም ሌብል ስላለህ ብቻ አፍ መክፈት የምትችል የሚመስል ሳፖርት ኮ የምታደርጉን እኮ አሁን ለምሳሌ የሆነ ቦታ ትሄዳላችሁ። ሂድ አንገዶች ደግሞ ውጣት ያስጠላል። የሆነ ቦታ ስትሄዱ አሁን ለምሳሌ ቡና ትጠጣላችሁ፣ ሻይ ትጠጣላችሁ ምናምን አደለም? በቃ እዛ ጋ ሄዳችሁ የምትከፍሉትን እኮ ነው እዚህ ጋ ዘና እያላችሁ ፈታ እያላችሁ ከሆነ በቃ ትሰጣላችሁ። ድጎም አደለም፣ ልመና አደለም። እኔ እያዝናናነ ነው የምሰጠው። እንደ ሰው እኮ እኛ ቁጭ ብለንም እኮ ጊፍት አግኝተን አይተነዋል እኮ እንዲህ መከራችን እንሳን ብለን መከራችንን የምንበላው እኮ ጅንጀና አስጠልቶን ነው። በቃ ተጀና መከራችንን የምንበላው ጅንጀና አስጠልቶን ነው ሰማችሁ። በቃ ተጀናጅነን ጉድ ሰማችሁ። ኑ እህቶቼ ኑ። በቃ እዛ ጋር ሄዳችሁ የምትከፍሉትን እኮ ነው በቃ ትሰጣላችሁ። ድጎም አይደለም ልመና አይደለም። እያዝናናነ ነው የምትሰጠው። አንዴ ሰው ኮ እኛ እኮ ቁጭ ብለንም እኮ ጊፍት አግኝተን አይተ ነው አልኩ። እንዲህ መከራችን ሳን ብለን መከራችንን የምንበላው እኮ ጅንጀና አስጠልቶን ነው። በቃ ተጀናጅነን አትስጡ፣ አዝናንተናችሁ ስጡን ነው በቃ። እንደዛ ስትባሉ ደግሞ ስጡ፣ አትቋጥሩ፣ እንደዚህ እንደ ካንጋሩ አንዳንድ ጊፍተሮችማ እንዲህ እጃችሁ ያጥራል። ከዛ አስተያየት ሰጪ ማነ፣ ይሄ ከዚህ ጋር ትበላል፣ ነገ ገበያችን ተዘ ብዙ የተናዳ ነው ዲቦራ። ብዙ የተናዳ ነው። ቀናች ኔ እናቴ እንሂድበት ዞ ላይ ኔ ዞ አስር አንበሳ ከሰጠ ተናደሽ በላቸው። የጀርመኗ ጀርመኖች ፈጣኖች ነን። ውል ውል ውል ውል ስቲ ያልሽ ሁም አረገች ሜላት። አዳምጡ ታፕ ታፕ አርጉ፣ ኮፒሊንክ አርጉ ልጆች ሳፖርት እኮ የምታደርጉን አሁን ለምሳሌ የሆነ ቦታ ትሄዳላችሁ። ሂድ አንድ ዶች ደግሞ ውጣ ያስጠላል። የሆነ ቦታ ስትሄዱ አሁን ለምሳሌ ቡና ትጠጣላችሁ፣ ሻይ ትጠጣላችሁ፣ ምናምን አይደለም። በቃ ዛ ጋ ሄዳችሁ የምትከፍሉትን እኮ ነው። እዚህ ጋ ዘና እያላችሁ፣ ፈታ እያላችሁ ከሆነ በቃ ትሰጣላችሁ። ድጎም አይደለም ልመና አደለም። ይ እያዝናናነ ነው የምትሰጠው እንዴ ሰው እኮ እኛ ቁጭ ብለን እኮ ጊፍት አግኝተን አይተነዋልኩ እንዲህ መከራችን እንሳን ብለ መከራችንን ምንበለው እኮ ጅንጀን አስጠልቶን ነው። በቃ ተጀናጅነን አትስጡን፣ አዝናንተናችሁ ስጡን ነው በቃ እንደዛ ስትባሉ ደግሞ ስጡ አጥቆ